በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሓ ወሰላም። ውድ የዝንስር ሚዲያ ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። እንግዲህ ዛሬ በዝንስር ሚዲያችን ወቅታዊ ጉዳይ በሆነው ዙሪያ በብፁዕ አቡነ ገብርኤል በስቅለት ዕለት በፍኖተ ጽድቅ ሚዲያ ላይ ባስተላለፉት ትምህርት ብዙ የቤተ ክርስቲያን ሊቃውንት መምህራን፣ መምህራነ ወንጌል ሁሉም ምላሽ የሰጡበት ነው። ይህ ድምጽ የቤተ ክርስቲያን ድምጽ አይደለም፣ ይህ ትምህርት የምንፍቅና ትምህርት ነው፣ ቤተ ክርስቲያን በዚህ ዙሪያ እንደዚህ ብላ አታስተምርም በሚል ሁሉም ምላሻቸውን እየሰጡ ነው። ይህ ድምፅ የምንፍቅና ድምፅ ነው በማለት እንደውም በትላንትና ዕለት ሚያዝያ 15 ቀን 2017 ዓ.ም ቅዱስ ሲኖዶስ በዚህ ጉዳይ ላይ ስብሰባ አድርጎ ነገሮች ሁሉ ተመርምረው ውሳኔ እንዲሰጥባቸው ለሳምንት ሚያዝያ 22 ቀን ዕለተ ሮብ 2017 ዓ.ም መልስ እንደሚሰጥበት እንግዲህ በትላንትናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ መግለጫ ሰጥቷል። በዚህም ጉዳይ እንግዲህ መምህራችን ዲያቆን ሄኖክ ኃይሌ ዝምታቸውን ሰብረው በራሳቸው የፌስቡክ ገጽ ላይ ይህንን መልእክት አስፍረውልናል። ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን ይህንን ቪዲዮ ላይክ በማድረግ በኮሜንት ላይ ሀሳባችሁን በማስፈር እንዲሁም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሪያችን እናስተላልፋለን። መምህራችን ዲያቆን ሄኖክ ኃይሌ በራሳቸው የፌስቡክ ገጽ ላይ እንዲህ ሲሉ ሀሳባቸውን አስፍረዋል። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያ ቀን እመናቸው ትላለች ማያንጀሎ ብለው እንግዲህ ዲያቆን ሄኖክ ኃይሌ የጽሑፉን መጀመሪያ ሐሳብ አድርጎታል። ይህንን ጽሑፍ ከትላንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመለከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደ ወረደ ለጥፌዋለሁ ይለናል መምህር በሚናገረው ነገርም፣ እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል፣ ይለናል ፍኖተ ድድቅ እንግዲህ ፍኖተ ጽድቅን ፍኖተ ድድቅ የሚብሎ ነው ያሰፈረው። ፍኖተ ድድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምእመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል ኀበ ሀሎ ገደላ ህየ ይትጋብኡ አንስርት በድን ባለበት በዚያ አሞሮች ይሰበሰባሉ እንዳለው የፍኖተ ድድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ቀርበዋል። በመሠረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማኅበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይስ የሚል ኢየሱሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ድድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰንብተናል። አይናቸውን አስሬ የሚጨፍኑ፣ በግድ እየጨመቁ እንባ ለማውጣት የሚታገሉ፣ ካሁን አሁን በልሳነ ለፈለፉ ብለን በስጋት የምናያቸው፣ ምሁር ለመባል የቤተክርስቲያንን ነባር እሴቶች የሚያጣጥሉ የቤተክርስቲያን ማድያቶች ብቅ ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ቃላት ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፍሩም። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከት ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀሙ ይገባዋል። በሦስተኛው ክፍለ ዘመን ጳውሎስ ሳምሳጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያን ይህንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲታ አምላክ ነገረ ድኅነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አይገባም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁ አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም ይለናል ሄኖክ ኃይሌ። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ብሎ ጽሑፉን በዚህ ዘግቶታል። በመጨረሻም ርጉመ ይኩን ዘይረግመኪ ወቡሩክ ይኩን ዘይባርከኪ ነገራተ ክልኤ እየርስዓ ልብኪ ብሎ ጽሑፉን ዘግቶልናል። ዲያቆን ሄኖክ ኃይሌ ሚያዚያ 15 2017 ዓመተ ምህረት እንግዲህ በጽሑፉም ላይ ጠንከር ያለ ውሳኔ ከቅዱስ ሲኖዶስ ከቀኖና ጋር እንጠብቃለን ብሎ በደንብ አጽኖት ሰጥቶበታል። እኛም ኦርቶዶክስ ምእመናን ይህንን ውሳኔ ከቅዱስ ሲኖዶስ እንጠብቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን።